መጋቢት 24 2010 ዓ.ም በኢትዮጵያ ሰማይ ስር አዲስ የፖለቲካ ሀሳቤ የተወለደበት ታሪካዊ ቀን ነው። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ግንኙነት ዘርፍ ኃላፊ አቶ ማርፋ ሞክሪያ ከዚህ በፊት በኢትዮጵያ ይስተዋል የነበረው ፍጹማዊ የተቃርኖ ፖለቲካ ለበርካታ ዓመታት ሀገሪቱን በድህነት ማቅ ውስጥ የከተተ የህዝቡን ብዙሃ ማንነት ተቀብሎ ያላከበረ ስለመሆኑ አስታውሰዋል። በሀገራችን የነበረው የተቃርኖ ፖለቲካ እንደነበረ እናስታውሳለን። ባለፉት ከአንድ ሺህ ዓመት በላይ የነበረው የተቃርኖ ፖለቲካ በጣም ረጅም ጊዜ ኢትዮጵያን ይዞ የቆየ ኢትዮጵያዊ መልክን፣ ኢትዮጵያዊ ቁመናን፣ ኢትዮጵያዊ ስለንቦናን ያላገናዘበ ፍጹማዊ አንድነት የፖለቲካ ታሪክ እንደነበረን ይህ በተለይ እስከ ኢህአዴግ ድረስ ባለው የተቀደበት ያንን ለመመለስ ፍጹማዊ ልዩነት ትርክት በአገራችን ከፍተኛ ቦታ የያዘበት የበላይነት የያዘበት እንደሆነ እናውቃለን። ከለውጡ መወለድ በፊት የነበረው የፖለቲካ ስርዓት አሰባሳቢ ትርክትን መገንባት ካለመቻሉም በላይ ሀገር ለልመናና ለተመጽዋችነት የዳረጋት እንደሆነም ነው አቶ ማሩፋ ሙክሪያ ያስረዱት። ገዢ ትርክት ወይም አሰባሳቢ ትርክት መገንባት ካለመቻሉ የተነሳ እዛ ላይ የሚሰራው ስራ እጅግ በጣም ደካማ ከመሆኑ የተነሳ አገራችን ለልመና ለተመጽዋችነት በር እየተከፈተ ቆይቷል ማለት ነው። መጋቢት 24 2010 ዓ ም በኢትዮጵያ አዲስ የለውጥ ምዕራፍ የተከፈተበት አዲስ ተስፋን ለህዝቡ ይዞ የመጣ ነው ያሉት በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ግንኙነት ዘርፍ ኃላፊው አቶ ማሩፋ ሞክሪያ ለውጡ ሀገር በቀል እውቀቶችን መሰረት ያደረገ ነው ሲሉ ገልጸዋል። መጋቢት 24 በአገራችን አዲስ ምዕራፍ አዲስ ተስፋ ይዞ የመጣ ነው በአዲስ ሳቤ የሀገራችን ኦሪጂናል የሆኑ ኢንዲጂነስ የሆኑ ሀሳቦችን በሀገራችን መበልጸግ እንችላለን፣ በአገራችን ማደግ እንችላለን፣ በአገራዊ ሀሳብ መቀየር እንችላለን የሚል እሳቤ የተፈጠረው በመጋቢት 24 2010 ዓ.ም ክቡር ጠቅላይ ሚኒስትራችን ፓርላማ ላይ ቃል ከገቡ በኋላ እሳቤ ይዞ ነው መጣ ያ እሳቤ የመደመር እሳቤ ነው ከለውጡ በኋላ የሚነገሩ ትርክቶች የጋራ የሚያደርጉ ሀገራዊ አንድነትን የሚያጠናክሩና ሀገርን ወደ ተሻለ ከፍታ የሚያሸጋግሩ ስለመሆናቸውም በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ግንኙነት ዘርፍ ኃላፊው ጠቁመዋል። ብሔራዊነት ትረክት ወንድማማችነት ትረክት እህትማማችነት ትረክት ካልገመድ ካልገነባን በስተቀር ይህን ሀገር ማሻገር አንችልም እንግዲህ አዲሱ የለውጡ መንግስት ትርክት ብሔራውነት ነው ትርክት። በነገራችን ላይ የአንድን ማህበረሰብ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮችን የሚወስኑ ነው በየጊዜው የሚሰጡ መልእክቶች፣ ትርክቶች ናቸው። ትርክቶች የጋራ የሚያደርጉ የሚያሻግሩ መሆን አለባቸው። ለዚህ ኢትዮጵያን የሚመጥን ትርክት መቀረጽ አለበት ተብሎ እንደ መንግስት እንደ ብልጽግና ፓርቲ ፓርቲው አቋም ይዞ ብሔራዊ ትርክት ላይ እየሰረገ ይገኛል። የለውጡ መንግስት ህብረ ብሔራዊና ብዝሃ ማንነትን የሚያስተናግዱ የሀገራችንን የኢትዮጵያ ሁለንተናዊ ብልጽግናን የሚያረጋግጡ የተለያዩ ተግባራትን እያከናወነ እንደሚገኝም ኃላፊው አስረድተዋል። የምንገነባው ትርክት ብሔራዊነት፣ አብሮነት፣ አንድነት ቅድም ባልኩት ብዝሃ ማንነት ባለበት ብዝሃ ቋንቋ ባለበት ብዝሃ ሃይማኖት ባለበት አገር ላይ አብሮነት ነው የሚያዋጣን ካልን ይህን እንዴት ነው የምንገነባው? እኛ ኢትዮጵያውያን ትላንት ላይ የሚያስተሳስረን እጅግ በጣም ብዙ ነገሮች አሉ። በትላንት አስተሳሳሪ ትርክቶች፣ በትላንት ጥሩ እሴቶች፣ ጥሩ ወጎች ላይ ቆመን ይህንን አብሮነት መገንባት እንችላለን። እንደ ሀገር እንበለጽጋለን፣ እንደ ሀገር እንቀየራለን። እንደ ህዝብ ጥሩ ነገር ጥሩ ልማት እንፈልጋለን ብለን ያልነው ህልም አለ። ህልማችን ሁለንተናዊ ብልጽግና ማረጋገጥ ነው። የደቡብ ኢትዮጵያ ክልልም የተለያዩ ማንነቶች የዳበርና ጠንካራ ወንድማማችነት ያለበት ክልል ነው ያሉት አቶ ማሩፋ መኩሪያ ክልሉን የብልጽግናና የመቻቻል እሴት ባለቤት ለማድረግ ጠንካራ ስራዎች ተሰርተዋል ብለዋል። ከሀገር ቀጥሎ ትልቁ ብሔር ብሔረሰብ ያለበት ክልል የደቡብ ኢትዮጵያ ክልል ነው። 32 ብሔሮች ያሉበት ክልል ነው። ትልቅ እሴት ያለበት ትልቅ ባህል ያለበት ትልቅ ወግ ያለበት ክልል ነው። ለዚህ እንደ ክልል የክልላችን ክቡር መስተዳድሩ ኢኒሽቲቭ ዴቨሎፕ በማድረግ የመጀመሪያው ክልሉ የሰላም የመቻቻል የብልጽግና ተምሳሌት መሆን አለበት በሚል እየተሰሩ ያሉ ስራዎች አሉ።